እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ናችሁ። ቲያትር ቤቱን በጣም ትልቅ ሰርፕራይዝ ነው ያለኝ ማለት ነው። ፍጹም ዘግዬ እባላለሁ በአዲስ አበባ ከተማ መስተዳደር የቲያትር ቤቶች ዋና ስራ አስኪያጅ። አሁን ያላችሁት አዲሱ የህፃናትና የወጣቶች የቲያትርና የሲኒማ ኮምፕሌክስ ነው። እንኳን ደህና መጣችሁ ማለት እንወዳለን። እንኳን ቤተሰቦቻችን አሁን የምንገኘው ከሰሞኑ በአስገራሚ ሁኔታ ተገንብቶ በተጠናቀቀው በህፃናትና ወጣቶች የቲያትርና የሲኒማ ኮምፕሌክስ ውስጥ ነው የዛሬው ብታዩታችን ጀምሯል በጣም እናመሰግናለን ምናመሰግናል በጣም ስንገባ ጀምሮ በጣም የሚገርሙ ነገሮች እያየን ነው እዚህ ውስጥ ይሄ ያለ ነው ምን ምን ውስጥ ነው በአጠቃላይ እንግዲህ ህንፃው ግራውንድ ፕላስ ፎርቲ ነው ይህንን ህንፃ በጣም አይድል የሚያደርገው በጣም ሆሊስቲክ የሆነው ለኢንተርቴንመንት ኢንዱስትሪ ምቹ የሚያደርገው ኦሬዲ የራሱ የሆነ ፓርኪንግ ኤሪያዎች አሉት። ግራውንድ ራውንድድ የሆኑ በጣም ዘመናዊ የሆኑ ሬስቶራንቶች አሉት፣ ካፌዎች አሉት። እንደዚህ አይነት ደግሞ የቲያትር ሆሎች አሉት። ሌሎች ሲኒማ ቤቶችንም በዛው ልክ ሰርፕራይዙ ይቀጥላል ማለት ነው። ወደ ላይም ከፍ ስንል እና ያለ ማለት ነው። አሁን ያለ ነው የቲያትር ሩም ውስጥ ነው ያለ ነው ማለት ነው። እንዳያችሁት ይህ አዳራሽ በጣም ዘመናዊ፣ በተለይ የኢትዮጵያን ቲያትር ከዚህ ከዘመናዊው አቀራረብ ጋር በጣም ሊያቆራኝ የሚችል ለኢማጂኔሽን ወይም ለሐሳብ ነፃነት በጣም ምቹ የሆነ የቲያትር ሆል ውስጥ ነው ያለ። ነው በአጠቃላይ ካፓሲቲ ወደ 1200 ኦዲየንስን ኦልሬዲ መያዝ የሚችል ነው ይሄኛው አሁን ያለንበት ማለት ነው። እንዳይሆ በጣም ዘመናዊ የሚያሰኙት አንደኛው ኦልሬዲ አሁን ያለንበት የመጣንበት ምድረክ ነው ማለት ነው። ይሄ ሃይድሮሊክ ስቴጅ ነው። አይ ቲንክ ካልሳሳትኩኝ ሚክ ይሄ የመጀመሪያው ነው። እኔም ሰርቻው ታርግ ያለው ኢስት አፍሪካ ላይ እንደዚህ አይነት ኤክስፒሪየንሶች የሉም ማለት ነው። ሌላ እዚህ ጋር ደግሞ ሶስት ስፔሶች አሉ ማለት ነው። እነዚህ ሶስቱ ደግሞ ኦሪ 360 ዲግሪ ራውንድድ ማድረግ የሚችል አይ ቲንክ እንቅስቃሴ ጋር በደንብ እንደምታየው አይ ቲንክ በሚገርሙ ኮምፖዚሽን በደንብ ለማጫወት የሚችሉ ዘመናዊ ቴክኖሎጂ ወይም ዘመናዊ አቀራረብን መሰረት ያደረገ ስቴጅ ነው። ሌላኛው በጣም አይደለም ያደረገው ደግሞ ሳውንድ ሲስተም ሆኖ ማለት ነው። ሆለስቲክ የሆነ ሳውንድ ሲስተም ነው ያለው፣ ራውንድድ የሆነ ማለት ነው። እና ቲያትርን ኢንፋክት ከዚህ ጋር ድምፁን ተቀብሎ ጥግ ላይ ላለው አካል ተመጣጣኝ የሆነ ሳውንድ ዲሊቨር ማድረግ የሚችል ነው ማለት ነው። እስካሁን ያለንበት ስቴጅ የወጣቶችና ህጻናት ቢሆንም ለአዘቦት ቲያትርም መሆን የሚችል ነው። ስቴጁ በጣም ዘመናዊ ነው። የራሱ የሆነ ዘመናዊ የሆነ ባክ ስቴጆች ስላሉት ቅዳሜና እሑድ ወጣቶችና ህጻናት መዋል ከቻሉ ማታ ላይ ደግሞ ሲኒማም ከሰዓት 11 ሰዓት ላይ ቲያትሮችንም በሚገባ ማሳየት የሚችል ተቋም ነው ማለት ነው። ሞዴሊንግ ኦዲሽን ፈልጌ ነበር። እዚህ ነው ሞዴሊንግ ኦዲሽን? ልትወስጂ ነው የመጣሽው? ኦዲሽን ልትወስጂ ነው የመጣሁት። እሺ፣ ይቻላል። ምንድን ነው የምታሳይኝ? ሁሉንም አሳይ ይችላለሁ። ሳስበው ግን እንዲህ ከመንገድ የመጣሽ ይመስለኛል። ከመንገድ ሳይሆን እኔ ኦዲሽኑን ነው የመጣሁት። እስኪ ትንሽ ነይ። ማነው አዎ አንድ በጣም የተሳሳትሽውን ነገር ልንገርሽ። እሺ ሞዴል ሳራ ነው ማለት ያለብሽ። እሺ ያው እሱ አቋሜ ይናገራል ብዬ ነው። ሂጂ እስኪ ከዛ ጋር ሂጂ እና ሞዴሊንግ ልይሽ እስኪ። ካቶክ እሺ ቅርታ ቦርሳዬን ትይዝልኛል? ጭራሽ ነው ነው የሚይዘው። ይቅር ወይ ወደቅሽ ስለማይቀር ሆርሱ አቀማለ ሆርሱ ሆርሱ ነልኝ ነኝ ካት ዎክ ነው እኮ። ሆርስ ተመለሽ። ብዙዎቹ የሚወድቁት ይህንን የሆርስ ዎክ በደንብ አንቺ ሆርስ ዎክ አይደለም። ተመለሽ፣ እስቲ ሆርሱን ዝቅ በይ አንዴ። አንድ እግር ወደፊት፣ ቀኝ እግር ግራግር ወደፊት፣ ግራግር አዎ። ከዛ ትንሽ ጭራ ትንሽ ትንሽ ነቅነቅ። ፈረስ እንዴት ነው የሚሄደው? ቀላል እኮ ነው ቀላል እ ቤተሰቦቻችን በህፃናትና ወጣቶች የቲያትርና የሲኒማ ኮምፕሌክስ ውስጥ ነው ያለነው። በጣም ባስገራሚ ሁኔታ ነው የተገነባው። ብዙ ቴክኖሎጂዎችን ይዟል። አሁን ደግሞ ያየነው የህፃናት ቲያትር ነው አይደል? የህፃናት ቲያትር ነው። ወደድሽው? ቤተሰቦቻችን እንዴት ነበሩ? ቆንጆ ነበር አይደል? የእነሱን ታለንት አየንና ደግሞ እኔ እና ማሮም ተነሳስተን ተወን። እዚህ ጋር ከአስር ስንት? ከአስር እውነት? እንኳን ከሄዱ በኋላ ተወናችሁ። ቤተሰብ ነን ግማሽ ምል። እኛ ሳንዴ ቤተሰብ ነን እንችለዋለን። ከአስር አምስት አረተኝ፣ ሙሉ አንቺ። ግን ቲያትሩ እኛ እንደዚሁን ህጻናት እዚህ ጋር ሰብሰብ ብሎ ቢያዩት ደግሞ ምን ያህል ሊደሰቱ እንደሚችሉ ስናስብ ነበር። በጣም የሚገርም ነው። የተወኑት ቲያትር ቴክኖሎጂውም ደስ ይላል። ገና ጉብኝታችን ይቀጥላል። ቤተሰቦቻችን አብራችሁ ነው ነው አንድ አሁን እዚህ ጋር ወደ ሲኒማ ቤት ነው እየሄድን ያለ ነው። አሁን እዚህ ጋር እንደምታዩት ሬስቶራንቱ ነው ማለት ነው። ይሄኛው ስፔስ ማለት ነው በዚህ ያለፍነው ሳይ ኦልሬዲ ከህጻናት ጋር በተገናኘ ቀዝቃዛ ነገር ካስፈለጋቸው የሚፈለጉትን ነገር አይ ቲንክ ይዘው ወደ ሲኒማ ቤት የሚገቡበት ስፔስ ላይ ያለ ነው። እንደምታዩት በጣም ሾፒንግ ኤሪያም መሆን የሚችል በጣም ኢንትረስቲንግ ቲያትር ቤቱ የህጻናት ቲያትር ቤት ቲያትር ብቻ ነው የሚቀርብበት ወይስ? ያ ትውልድ ማፍራት አንዱ ትልቁ ማንዴት ነው። ነገር ግን ደግሞ ሳይኮሎጂካሊ በፕሮፌሽናል የሚመክረው ቅዳሜና እሑድ ጠዋት ላይ ከትምህርት ቤት አይ ቲንክ የያዘቡት ቀን ስለሆነ ጠዋት እስከ አምስት ስድስት ሰዓት ማየት ይችላሉ። ከዛ በኋላ ደግሞ ለአድልት ሲኒማ ደግሞ መጠቀም እንችላለን። እሺ አሁን ያለ ነው እዚህ ህንጻ ላይ የቲያትርንም የሲኒማም ኮምፕሌክስ ነው ስንል ቅደም የቲያትር ሆሉን አይተናል። አሁን ደግሞ ሮዲ የሲኒማ ሆል አለው፣ ሁለት የሲኒማ ሆሎች አሉት። ይሄኛው ሩም 168 ህጻናትን አኮመዴት ማድረግ የሚችል በጣም ዘመናዊ የሆነ የህፃናትን ኤችዲ 4 አኒሜሽኖችን ኢንተርቴን ማድረግ የሚችል በጣም ዘመናዊ የሆነ የሲኒማ ሆል ውስጥ ነው ያለ ነው። አረፍ ብለን ደግሞ እስቲ ትንሽ እናወጋለን። በጣም 168 ይይዛል ማለት ነው። ወንበሩ መሬቱ በጣም ምቹ ነው። አብዛኛውን እኛ ሀገር ላይ በተለይ ከህፃናት ሲኒማ ጋር በተገናኘ በግል ኢንተርፕራይዞች ያለው ላይ አንዳንዴ ላይሰንስ የሆኑ ኢንተርናሽናል አኒሜሽን ሙቪዎችን ወስደው ከመጫወት አኳያ እንደዚህ አይነት ስሪዲ ወይም ፎርዲ የሆኑ ፕሮጀክተሮች ካፓሲቲን አኮሞዴት አድርገው ምስሉን በሚገባ ዲሊቨር ከማድረግ አኳያ በጣም ችግር ነበር። ይሄ ግን በጣም የዘመኑን ቴክኖሎጂ የዋጀ ነው። የትኛውም ደረጃ ያለ ሲኒማ በሚገባ ኮሚኒኬት ማድረግ የሚችል ነው። ሌላኛው ከዚህ ሲኒማ ቤት ጋር የተይዙ በጣም አንድ አይደል የሚያደርገው በቴክኖሎጂ ዋይዝ በጣም የተሟላለት ነው። ሳውንዱ በዛ ልክ ነው። ላይት ኢፌክቶች አሉት ማለት ነው። ግድግዳው ላይ ግን አሁን እንደምታዩት ኳክብትን ከለምነ ከኢፌክቱ ጋር ወይም ከሳውንድ ትራኩ ጋር አኒሜትድ የሆነ ልጆቹን ኢንጌጅ ዳርገው ሙቪውን ከማየት አኳያ በጣም ዘመናዊ የሆነ የሲኒማ ሆሎ ማለት ነው ይሄኛው። ሌሎች ቦታዎች የሚታዩ ፊልሞች ከኮንቴንት አንጻር ለልጆቹ ምን ያህል ተገቢ ነው የሚለውም እኮ አንትን ነበር አይደለ? አሳሳቢ ነበር። በዛ ውስጥ ብዙ ጊዜ የፊልሞች ላይ ለልጆቹ ከሚታየው ስር የሆነ መልእክቶች ያስተላልፉላቸው የሚሞክሩት ነገር አለ። እና ሌላ አማራጭ ባልነበረበት ጊዜ የትም ልጆችን ይዘህ ሄደህ ታያታያለህ እና ይህ ከኳሊቲው ብቻ ሳይሆን ከኮንቴንት አንጻር ልጆቹን ማድረግ ለምንፈልገው ነገር ማሳደግ ለምንፈልገው ነገር እንዲሆኑ ለምንመኘው ነገር የሚሆን ነገር ይሆናል። በጣም ጥሩ ነው። በጣም ለከተማ መስተዳድሩ አንዱ ትልቁ ኢኒሽን በተለይ በክብርት ከንቲባችን ከተማ ላይ በጣም አይድለው ነው የምናየው፣ አዲስ አበባን ምቹ የህፃናት ከተማ የማድረግ ፕሮጀክት ካለፈው አመት ጀምሮ እንደምታዩት አት ኤኒ ስፔስ ለልጆች በጣም አመቺ የሆነ ኤንቫይሮንመንት አመቺ የሆነ የትምህርት ስርዓት ከመገባ ጀምሮ ሆለስቲክ የሆነ ትውልድ መሰረት ያደረገ ስራ እየተሰራ ነው ማለት ነው። የእኛም ተቋም የዛ ውጤት ነው ማለት ነው። አይ ቲንክ ልጆችን ኢምፓወር ማድረግ በሞራል ስብዕና ቢውልድ ማድረግ፣ ገቨርነድ የሆነ ኢንስቲትዩሽን ኖሮ ደግሞ ኮንተንት ዋይዝ በጣም የተመረጠ የተለካ ታሪካችንን፣ እሴታችንን፣ ማንነታችንን አይ ቲንክ በዛ አይነት መንገድ እንጌጅ እያደረገን እንደ ተቋም ገቨርነድ በሆነ መንገድ ኮንተንቶችን በተለይ ትውልድን ከመገንባት አኳያ ኮንተንትን በሚገባ መስራት ያስፈልጋል የሚለው በጣም ትልቅ ሀሳብ ነው ማለት ነው። አንደኛውን ደግሞ ያው እዛ ደግሞ ስ የቁጭ ብለን ሂሩት አባተው ማን ነው ገና ሰተኛ ወጣቶች ሲኒማ ቤት ነው። አዎ፣ ተመሳሳይ ነው ግን እንደ መልቲፐርፐዝ እንጠቀመዋለን ማለት ነው። ነገርኩ፣ ግን በጣም አመቺ የሆነ ቀዝቃዛ ነገሮች፣ ልጆች ኢንተርቴይን እያደረጉ ለማየት አመቺ የሆነ ሲኒማ ሆል ነው ይሄኛው። መቶ ሃምሳ ሶስት ይይዛል። ቅድም እንደነገርኳቸው ሬስቶራንቶች አሉ። ከዛ ደግሞ ክሪኤቲቭ ሀብ ስፔሶች አሉ። አስረኛ ላይ መሀል ላይ ደግሞ ክሪኤቲቭ ሩሞች አሉ፣ በጣም ዘመናዊ የሆኑ ሁለት መቶ እና አራት መቶ የሚይዙ ሶስት ማለት ነው ሁለት ሁለት መቶ ነው የሚይዙት፣ አንደኛው አራት መቶ ነው የሚይዘው። ከዛ መሀል ላይ ያሉት ኦፊሶች አሉ። ከዛ ትሬኒንግ ሴንተሮቹም ደግሞ በዛ ልክ አሉ። በጣም ብዙ ነው። አሁን ዞር እና እንጨርሳቸውም እንጂ የፋይን አርት አለ፣ የፔንቲንግ አለ፣ የስካልፕቸር አለ፣ የስክሪፕት ራይቲንግ አለ የውዝዋዜ አለ እና በጣም ብዙ ነው ግን ላይ ያሉትን አስረኛ አይተን በአንድ ባልደረቤ ደግሞ ላይ ቴራዙ ላይ ደግሞ ድግስ የሙዚቃ ድግስ ደግሶ እየጠበቃችሁ ነውምንወጣም እያየ ሰዓቱም ጥሩ ስለሆነ ጥሩ ጊዜ እናሳልፋለን። እያንዳንዱ ነገር የያዘ ይሄ ደግሞ ራሱን የቻለ ዘመናዊ ሬስቶራንቶች አሉት። የኪነ ጥበብ ዝግጅትን ማዘጋጀት ይቻላል። ኦፐን ስፔስ ነው እንዳያችሁት፣ አየሩ፣ ቪው፣ ሁሉ ነገር የተመቸ ነው እና በጣም የሚገርም በጣም የሚያምር ቦታ ነው። ደግሞ ወደዚህኛው ጋር ሌሎቹ ሬስቶራንቶች አሉ። እነሱን ነው እናያለን። ይገርም ነው አይደል? የእኛው እንዲህ በሻተር የሚዘጋ የሚከፈት አይነት እንትን ነው። አየር ሲፈለግ በራሱ ይከፈታል፣ ወደ አንድ ይሰበሰባል። ዝናብ ፀሐይ፣ እንትን ካለ ደግሞ መዝጋትም ይከፈታል። እንደዛ ሚሰራጣ ዘመናዊ ነው። አበባ በደንብ ነው የምትታየው። ከዚህ ሙሉ አዲስ አበባን ከዚህ ጋር በቃ ማየት የሚያስችል ነዋል። ከተማ አስተዳደሩን በዚህ ልክ ይህንን ነገር ሲሰራ ኪነጥበብ ራሷንም እንድትችል እያንዳንዱ ስራ ደግሞ ራሱን የቻለ ትውልድ መገንቢያ እንዲሆን ተደርጎ ታስቦ የተሰራ ነው እና በጣም በትልቅ ደረጃ ከተማ አስተዳደሩንም በዚሁ አጋጣሚ ማመስገን አለብን ማለት ነው። አሁን እነዚህ እነዚህ ቦታዎች የቤት ምሽቶች ለማዘጋጀት በጣም የተመቹ ናቸው። ፕሮግራሞችን ና ከፕራይቬት ሴክተሩ ጋር አንድ ላይ ሆኖ የሚሰራበት ነው። ይሄኛው ነው ወይስ እናንተ ብቻችሁ ናችሁ ልታቀርቡት ነው? ስፔሱ እንዳየነው እንግዲህ በጣም ሰፊ ነው እና ከተማው ላይ ያለው አጠቃላይ ኪነ ጥበብ ሰው ቢመጣ ራሱ ሁሉንም ሊያስተናግድ የሚችል ነው። ህፃናት እዚህ መጥተው የሚገነቡበት ትውልድ የሚገነባበት በጣም ትልቅ ተቋም ስለሆነ በዚህ አቅጣጫ እንግዲህ ፍላጎት ያለው የዘርፉ ባለሙያ ሁሉ ቢመጣ በራችን ክፍት ነው። አንድ ላይ ለመስራት። ሚኪና ሙልዬ እንደውን እዚህ ውስጥ ረጅም ዓመት እንደቆየ ሰው ሙያ ውስጥ ምን ተሰማችሁ ይሄን በማየታችሁ ዛሬ? አሁን ብዙ ጊዜ ከማሳያ ቦታ እንቸገር ነበረ። ፕላስ አንዳንዴም ደግሞ ምንድን ነው መሰለህ፣ ልክ እንደዚህ በዚህ ልክ ክብር ሲሰጥህ፣ የምሰራውንም ስራ መጠንቀቅ እንዳለብህም ይሰማል። ለቦታው የሚመጥን ነገር ማቅረብ እንዳለብህ የሚያሳይ ነውና የኮሚትመንቱ ሌቭል በጣም ደስ ይላል። እኛም ደስ ብሎናል። ታሪክ ነው። አዎ በቃ ይሄ ትልቅ ደስታ ነው። ወጣቶች ይኸው እንግዲህ እኛ ሁልጊዜ ጊዜ ምኞታችን እኛ ያለፍነውን ችግር ወጣቶቻችን እንዳያገኙት ነው። ስለዚህ ያንተ ገንዝቦ ይህንን የመሰለ ምቾት ያለውና ለጥበብ የሚያነሳሳ የጥበብ ቤት ተገንብቷል። ስለዚህ እንግዲህ ኑ ነው። እንግዲህ ዛሬ በጣም ለየት ያለ ብትወት ነው ለማሰላሰል። እንኳን ደስ ያለ ደስ አላችሁ ቤተሰቦቻችን። የዛሬው ብትት በጣም ለየት ያለ ነው። ለየት የሚለው እስከ ዛሬ እኔና ማሩ ነበር። አሁን ደግሞ ሙሉ ቤተሰቡን ይዘን የመጣ ነው። እኩል ሁላችንም የተደመም ነው። ደስ ብሎናል። እናንተም እየመጣችሁ ፊልሞችን፣ ቲያትሮችን እንድታዩ አብራችሁ እንድትሰሩ እኛም ጥሪ እናቀርባለን። ስለዚህ ሙዚቃውን እንታደምና ትንሽ ፎቶ ተነሳስተን ወደ ቤት እንሄዳለን። ቤተሰቦቻቸው ግን እዛው ያሉበት ይጠብቁታል።